ደብረ ዘይት ሆራ ሃይቁ ውስጥ ሲዋኙ ሰጥሞ ሞተ። ዋና ስለማይችል ተብሎ ነው የተወራው። ስለዚህ አዚመም ነው፣ ዘበኛ አይደለም። በቃ እዛ አካባቢ ያለውን ሰራዊ ጠቅላላ የሚያስተኛ ነው። ስለዚህ ማንም ሊያይ ስለሚችል አልጨነቀም ነው ያሉት። ወርቃ ፈራዋሉ። አምስት ልጅ ወልዳ አምስት ልጅ አይባራክልንም ለነገሩ የሴጣን ተከታይ ልጅ እንዴት ነው የሚባረቀው? እነሱም የሴጣን ልጆች አይደሉም ወይ ነው ያሉት። አብረህ እንኳን በዛ አስቀያሚ ማንነትም እግዚአብሔር እስከ ኃጢአት ይወዳል። ትልልቅ አንተ ሀብታሞች የምትላቸው ሆቴሎች የምታውቃቸው ጋር ሄደህ እየተንከባለልክ ትመለሳለህ ወደ ቤት። ለአንድ ወር ያህል ያንን ፈጸሙ እናሳልኳቸው ትቀልዳለህ። እንደ ያሉት ገበያ በገበያ ሆንኩ። ሰላም፣ ጤና ይስጥልን። በሀገር ውስጥና በመላው ዓለምም የምትገኝ ወደ ቻናል የተከታታዮች የው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ያው ብዙ ጊዜ እንደምላችው ከእናንተ የሚደርሱኝ ታሪኮች ነው ወደ እናንተ መልሼ የማቀርበው። ዛሬ ምናልባት ወርቅ አፈራው ይህ ታሪክ የሌሎችን ህይወት መስመር የሚያስይዝ ከሆነ አቅርበው ብለው አንድ በእድሜ በጣም የገፉ አባት ታሪካቸውን አካፍለውኛል። እግዜር ይስጥልኝ፣ እግዜር ይከብርልኝ ማለት እፈልጋለሁ እና እኚህ ሰው እንግዲህ በእርግጠኝነት ታሪካቸው ሌሎችን እንደሚያስተምር ሌሎችን ሊለውጥ እንደሚችል እርግጠኛ በመሆን ነው። ፕሮግራምን እከታተላለሁ። ብዙ ታሪኮችንም ሰምቻለሁ እና የኔም ታሪክ ከነዚህ ታሪኮች የተናነሰ ይዘት የለውም። ሰውን ከመለወጥ ሰውን ከማስተማር አንጻር ነው ያሉኝ። አልሞ ዛሬ እድሜያቸውን ሲነግሩ በጣም የገፉ አባት ናቸው። ወደ ሰባሰባተኛ ዓመቴን ይዣለሁ ነው ያሉት እና ጊዜ ሊስጥልኝ የሚያልኩት ምንድን ነው። በአብዛኛው የኔን ፕሮግራም የሚከታተለው የእድሜ ሬንጁን አውቀዋለሁ እና ታሪክ ልንገር ተብሎ ሲነገረኝ ግን እኔ እስከማስታውሰው ትልቁ የእድሜ ጣራ የእኚህ አባት ይመስለኛልና ለዛም ነው በዚህ እድሜያቸው አክብረው የኔን ፕሮግራም መርጠው ታሪክን አስተምርበት ብለው ስለመጡ ጊዜ ያክብርልኝ ማለት የፈለኩት። በድጋሚ አመሰግነውታለሁ እና እኚህ ሰው እንግዲህ ታሪካቸው የሚጀምረው የሃያ ስድስት ዓመት ወጣት እያሉ ነው። ከገጠር ወደ ከተማ የመጣሁት ገና ልጅ እያለሁ ነው ያሉት በአብዛኛው እና ጊዜያቸውን ያሳለፉት አጎታቸው ቤት ነው። ከዚ በኋላ ግን ራሳቸውን መቻል ስላለባቸው ከአጎታቸው ቤት ይወጡና ሊስትሮ ስራ ይጀምራሉ። እቃ መሸከም ይጀምራሉ። ይህ እያሉ እቃ ሀያ ስድስት ዓመታቸው ላይ ይደርሳሉ። ሀያ ስድስት ዓመት ሲሞላቸው እናታቸው ገጠር ያሉት እናታቸው ልጄ ከዚህ በኋላ እንድታገባ እፈልጋለሁ፣ የማታገባ ከሆነ ረግማለው ሲሏቸው፣ ያው ባያምኑበትም ወደ ትዳር ህይወት ገቡ። ወደ ትዳር ህይወት ሲገቡ በዛ አይነት ህይወት መቀጠል እንደማይቻል ይገባቸዋል። ሚስታቸውም ጉሌት ላይ ትንሽ የንግድ ስራዎችን መሰራዊ ደግሞ ምትሸጥ ሴት ነች እና ተተዋውቁ ነበር ብያቸዋለሁ ነው። የዛን ጊዜ በኛ ጊዜ መች ነበረ ቤተሰብ የመረጠ ልጅ ነች፣ አገር ቤት ይተዋውቃሉ። ስለዚህ ከቤተሰብ ትዛዝ መውጣት ስለማይቻል የእናቴን እግማንም ስለማልፈልግ እናቴን መወዳት ስለነበረ እሺ ብዬ እነሱ የመረጡልኝን አገባሁ ነው የሚሉት። ከዛ በኋላ ግን እግዚአብሔር ገንዘብ የላቸውም ብሎ ልጅ አልከለከለንም፣ በየአመቱ ልጆች መጡ። ሁለት ልጅ ከተወለደ በኋላ ኑሮ በጣም እየከበደ መጣ። ሁለት ልጆች ከሚመጡ ድረስ ግን እሷም ጉሊቷን እየነገደች እኔ ሚኒስትሮ እየሰራው እንታገል ነበረ። ከዛ በኋላ ግን አቃተን አሉ። ከዛ የሁለታችንንም የነበረውን ገንዘብ አቃጨን እና ትንሽ የምግብ ቤት ልጅም ትንሽ የምግብ ቤት ሽሮ መሸጫ ማለት ነው ሽሮ መሸጫ ከፈትን። ያም ቢሆን ከእጅ ወዳፍ ነው። ከሁለት ልጆች ጋር ከባድ ነው። እንዴን እያለን ስንሄድ ኑሮ በጣም እየከበረ ሲመጣ አገር ቤት እያለው እማቀው ሰው ነበረ እና የእሱ አጎት እዚህ ሀገር አለ እና ያው እንደዚህ ቤተሰባዊ ስራችሁ በጣም ምንድን ነው እየሰፋ ሲመጣ ትጠይቃላችሁ። እና ከርቀትም ቢሆን በተለይ ደግሞ በእነሱ ብሔር በጣም ይሄ ሶሻል ላይፉ በጣም እንትን እንደሆነ ነግረውኛል። እና ከዛ ለዛ ሰው ችግሬ ነገርኩትኝ ያው የሀገር ልጅም ነው ቤተሰብም ነን። ስነግረው የጠቆመ መንገድ ህይወቴን ሌላ ሌላ ሌላ ሌላ ታሪክ የከተተ እውነት እንዲከሰት ምክንያት ሆና ነው ያሉት። ከዚ ያንን ሰው ሲያማክሩት፣ እንግዲህ ሀብታም ነው የሀገር ልጅ ነው። እኔ ዝም ብያ አይደለም ሀብታም የሆንኩት እና እኔ የተከተልኩትን መንገድ የምትከተል ሲሆን ደስ ይለኛል። ልጆች ሀብታም መሆን እንዴት አልፈለገም ከዛ በኋላ ቀጥታ ይዞኝ የሄደው፣ በነገራችን ላይ የዚህ ባለሀብት ሚስት የድሬዳዋ ሰው ነች አሉ። ቀጥታ ድሬዳዋ ነው ይዞኝ የሄደው አሉ። ድሬዳዋ ሄደን ድሬዳዋ ከተማ ውስጥ አለ ምንልም ያለ ገጠር ውስጥ ነው። ስንሄድ ነግሮኛል። ከድህነት መውጣት የምትፈልግ ከሆነ እምልን ሁሉ ትቀበላለ ተብሏል። ተነግሯቸዋል። ከዛ አዋቂ ጋ ነው የምንሄደው ተብሏል አዋቂ ጠንቋይ እንደሆነ አውቄያለሁ ምንም ይሁን ምን ያኔ ደግሞ እምነቴም ላይ ያል እኔ ምንም እንትኑ የለኝም እሺ ብዬ ሄድኩኝ አሉ ሄድኩኝ ስንሄድ ትዝ ይለኛል ጫት ይዘን ነው የሄድነው ሳምንት ቆየን እዛ በኋላ ተገናኘን አውቂ ከተባለው ወይም ደግሞ ከጠንቋዩ ጋር ተነገረኝ ችግር የለውም የእኛን አምላክ እስከተቀበልክ እስከተከተልክ ድረስ በሱ እስካመንክ ድረስ ምንም የምታጣው ነገር የለም ተባልኩኝ እንግዲህ የእሱ አምላክ እንደገባኝ ሉሲፈር ነው ሰይጣን አምልኮ ነው። ሌላ ምንም አይደለም። እና ብዙ ሰው ቤት ሸውዲያ የመጣው ለዚህ ነው። በተለይ አንዳንዱ ደግሞ ግማሽ ጣዖት ግማሽ ታቦት ሆኖ ጠዋት ጠዋት ቤተክርስቲያን ይሄዳል፣ ከሰዓት ከሰዓት ደግሞ መኪናውን አስነስቶ ጠንቋይ ቤት ይሄዳል። ይሄ የተለመደ የመዲናችን እውነት ነው። ትክዳላችሁ? ገብታችሁ ኮሜንት የምትጽፉትም ሌሎቻችሁም ማለት ነው። ይህንን ልንክደው አንችልም። እስኪ አያድርገውና እድሉ ገጥሟችሁ? ገጠር እራቅ ያሉ ስፍራዎች ላይ ሄዱ፣ የማታዩት ታዋቂ ሰው የለም። የመኪና ጋጋታ። ይህ እንግዲህ ሄደው በኋላ እንስሳ ወስደው ብዙዎች ሲናገሩ የሰማነው በቅርበት የምናውቅ ሰዎች ያካፈሉን እውነት ነው፣ እና ያን መካድ አይቻልም። እና ይህም ሰውዬ ወይ ድሬዳዋ ሄዱ፣ ተነገራቸው። የተነገራቸው ምንድን ነው? በአጋጣሚ ምን ደግሞ ሲሄዱ የሄዱት መቼ ነው? ልክ ሌሎች ከዚህ ፊት የነበሩ ደመኞች የሚያድሱበት ወቅት ላይ ማለት ነው። እድሳት ወቅት ላይ ነው ሄዱ እና ማቴያው እንትን የለም ትልቅ ግቢ ነው አሉ። ከግቢው እነዚህ ዞር ብለው ጓሮ ላይ ግማሹ ከወገቡ ላይ ራቁቱን ቆሟል። በጣም የሚያምሩ ልጆች አሉ፣ ሴቶች አሉ፣ ወንዶች አሉ። ሁሉም ሰልፉን ተጠብቀው የሚነገረውን ነገር ነው የሚጠብቀው፣ በተራው ማለት ነው ይህን ታደርጋለ ይህን ትገብራለ ይህን ታደርጋለ እንዲ እንዲ አይነት ነገር ማለት ነው። ዝርዝር ውስጥ አልገባም፣ ጥንቋ ፕሮሞሽን መስራት ስለማልፈልግ ማለት ነው እና ኤኒዌይ ለማስተማሪያ ስለሆነ ማለት ነው። እኝም ሰውዬ እንግዲህ ይነገራቸዋል። የመጀመሪያ ጊዜያቸውን ቢሆንም ሀብታም መሆን ነው የምትፈልገው፣ ስለዚህ የእኛ አምላክ ይሰጥሃል፣ ሉሲፈርን ማለት ነው። ነገር ግን አንተ ደግሞ ለእሱ የምታደርግለት ነገር ይኖራል። ምን ሲባል ለአንተ የተሰጠ አሳይመንት ሀብታም የምትሆነው በስልብና ነው። ስለዚህ ስልብና በምታደርግበት ሰዓት ላይ ይህ እንግዲህ የተለመደ ነው እና እኔ ሳወራ በጣም እያስጠላኝ ነው። ማውሪያው ሌሎች እንዲነቁበት ስለምፈልግ ነው እንጂ። ስለዚህ የምትሰልበው እንዲህ ነው ሂደቱ። ይነገራቸዋል። ነገር ግን ይባሉና የሆነ በርከት ያለ የተወቀጠ የምን ዱቄት እንደሆነ አላውቅም፣ እሱ ተሰጠኝ። ልክ ራቁትን ለሊት ተነስተህ በየሆቴሉ ትልልቅ፣ አንተ ሀብታሞች የምትላቸው ሆቴሎች የምታውቃቸው ጋር ሄደህ እየተንከባለልክ ትመለሳለህ ወደ ቤትህ ይሄ ሰዓት ምነው? ዘጠኝ ሰዓት ላይ ነው፣ ለሌት ማለት ነው። ከተመለስክ በኋላ ግን ይህን የተሰጥህን ዱቄት በምንም ታመር ስትወጣ፣ ራቁትን ስትወጣ ይህንን ዱቄት እንዳትረሳ ብላት፣ ማንም ሰው እንዳያገኘው፣ ከአንተ እጅ እንዳይወጣ፣ ሳትጅ ደግሞ እንዳትወጣ ተብሏል። ያንን ካደረግኩ በኋላ ትመለስና ያንተ ምግብ ቤት ላይ ትንሽ ምግብ ቤት ከፍቶ ያለ ብያቸው የለ እሷ ላይ ይህን ትበትናለህ በመጠኑ ማለት ነው። በርከት ያለን የሰጠኝ ነው ያሉት ይሄንን ለምን ላንድ ወር ያህል ታደርጋለህ ነው የተባሉት። እሺ አሉ፣ ተመለሱ። ላንድ ወር ያህል ያንን ፈጸሙ እና ሳልቋቸው ትቀልዳለህ እንደኔ ያሉት። ገበያ በገበያ ሆንኩ። በፊት የኛ አነስተኛ ምግብ ቤት እያለች ጎንና ጎን ላይ ያሉት ምግብ ቤቶች ገበያ እየተጋፋ እነሱ ጋ እንኳን ሞንበር ባይኖር እኛ ጋር መጥቶ የሚመገብ ሰው አልነበረም። ከዛ በኋላ ግን እነዛ ምግብ ቤቶች ተተው ደሞ እዚህ ጋር ሰው መራኮት ጀመረ። ከዛ ገንዘቡ መጣ እየተባለ እንደተባልኩትም ደግሞ በደንብ ገንዘብ ማግኘት ጀመርኩኝ። ይሄ ነገር ቀጠለ። ከዛ ያቺኛ ዱቄት ሲያልቅ ተመልሶ ይሄዳል። አሳይሜን ተሰጣችኋል ይመጣል። እንዲህ እየተባለ ብቻ በሂደት እኝ ሰውዬ ሀብታም ሆኑ፣ እንዳሰቡት እንደተመኙት ማለት ነው። በዚህ መሀል ሶስተኛው ልጅ ተወልዷል። እንግዲህ በየአመቱ ነው ብያቸዋለሁ ግን አላሳሰበኝም። በፊት ሁለት ልጆች እያሉ ጨንቆ ነበረ። አሁን ግን ገንዘቡም ስላለ ምንም ከዛ ከሚስቴ ጋር ተመካከርና እዛች ቦታ ላይ አስፈቅደን ጉቦ ከከፈላችሁ ደግሞ ችግር የለም ቦታ ሰፋ አደረግን። ትንሽ ወደኋላ ቦታ ነበረ። ከዛላ አሰፋ ነው አሉ የራሳችን ቦታ ስለነበረ ግቢውን አሰፋ ነው። የተሻለ ሆቴል ሆነ። እዛም ላይ መስራት ጀመርኳል። አሁንም በደንብ ገንዘብ መብጣት ጀመረ። እንዲህ እንዲህ እየተባለ ጊዜያቶች ሲሄዱ አምስት ልጆች ወለዱ። አምስተኛ ልጅ ጋር ሚስቴን መጉዳት ስላልፈለኩ ያ ልጅ እየወለዳቸው ሄዳቸው ቁጥር ሰውነታቸው ምድር እያለ ነው ሄደው አለ። አምስተኛ ልጅ ጋር ለጊዜው ጋፕ አደረገናሉ። ስለዚህ እነሱን እናሳድግ። በአመት ማመት ነው እንግዲህ የቆየ ታሪክ ነው ባይዘወይ ያው ማስተማሪያ እንዲሆነ ብለው ስለነገሩ ነው እንጂ ከዛ በኋላ በዛ መለኩ መልኩ። ምንድነው ንግዱ እየቀጠለ መጣ፣ በደንብ ገንዘብ መጣ። ከዛ ደግሞ ተነጋገርና ከባለቤቴ ጋር ለምን ጋዝጋ ያስፈቅደን ጊቢሉ ላይ ፎቅ ነገር አንሰራም ተባለ። እሺ ተባለ። ሄዱ አስፈቀዱ። ማስፈቀር ብቻ አይደለም፣ ህገ መብታቸው ነው፣ ይዞታቸው ነው። ግን ነገሮች ሊፋጠንላቸው ያው ገንዘብ ያለው ሰው በገንዘብ እንግዲህ ወደ ሀብት ማማ ተመጣ፣ የተፈለገው ነገር ላይ ተደረሰ። አሁን እዚህ ጋር የምንሸወደው ምንድን ነው? ሰዎች ሀብት ስናገኝ ክብር በሰጡን ቁጥር የበለጠ ደግሞ የተሻለ ሀብት አግኝተን የተሻለ ክብር ማግኘት እንመኛለን። የሰው ልጅ ተፈጥሮአዊ ባህሪ ነው። በትክክለኛው መንገድ ቢሆን ሳይያው ነገር ግን ለዛ ክብር ስንል ሌላ ሮንግ የሆነ ወይም እንሄዳለን እንደኝ ሰው ስለዚህ እዚህ ላይ መቆም የሰው ልጅ ፍላጎት ስለማያ በቃ በቃ እርካታ ስለሌለው፣ ከዚህ የበለጠ ደግሞ ሀብታም ሆኜ የበለጠ ሰዎች ደግሞ በቃ ምንድን ነው እንዲያከብሩ ይፈለግኩ ነው። ቃል በቃል ከዛ ተመልሰው እዛ ሄዱ። አሁን ማሳይም የተሰጣቸው እንድን እየተባለ የሆነ ሰዓት ላይ ሲሄዱ ግን የተነገራቸው በጣም አስደንጋጭ ነበረ። ምንነው ከዚህ በላይ ሀብታም ትሆናለ አባታችን ሀብታም ያደርጋል ችግር የለውም። ነገር ግን ይባል ነው የሆነ ስቶሪ ይነገራቸዋል። ያ ስቶሪ በጣም ነው ሾክ ያደረጋቸው። አንደኛ ከዛ ሰውዬ ጋ የእኔ ሰፈር ሰው መሆኑን በምን እንዳወቁ አላውቅም ነው ያሉት። ለእኔም እንቆቅልሽ ሆኖብኛል። ለካ እሳቸው የሚኖሩበት ሰፈር ውስጥ አንድ ባለ ሀብት አለ፣ በኋላ ላይ የከሰረ ማለት ነው። በፊት ግን ያልነበረው የንግድ ዘርፍ አልነበረም። መርካቶ ሱቆች ነበሩት። በርበሬ ነግድ ነበረ፣ ብዙ ብዙ ሌሎች ሌሎች ንግዶችም ነበሩት። እና ከዋና ሚስቱ አልማስ ስምንት ልጆችን ወልዷል። እንደገና ደግሞ እነሱ ቤት ሰራተኛ ከነበረች ሴት አንድ ልጅ ወልዷል። በኋላ ግን ሰራተኛ የነበረችው ሴት ወጥታ፣ እዛው አካባቢ ቤት ተከራይቶላት፣ ሚስትም ታውቃለች። በነገራችን ላይ ተከራይቶላት የራሷን ሕይወት ትኖራለች ልጁ ግን እናቱም ጋር አባቱም ጋር እያለ እነዛም ወንድም ወንድምናቶ ተቀብለውታል። ያች ሴትዮውም ባትፈልግም ተቀብለዋለች። የኛው ሰው ሀብታም ነው። ስለዚህ በመሀል እንግዲህ እሳቸው እንደነገሩኝ ይሄ ሰውዬ እሳቸው በሚሄዱበት መንገድ ይሄድ የነበረ ባለሀብት ነው። በኋላ ግብን ግብር ስላጓደለ መንፈሱ ቀጥቶት ከደህንነቱ አሽቆልቁሏል ነው። ለዚህም ነው ሴጣን ምንም ነገር ስለሌለው አይሰጣቸውም። የሰው ሰርቆ ነው የሚሰጣቸው፣ የሰው ዘርፎ ነው የሚሰጣቸው። ምንላቸው። ለዛ ነው ስለዚህ። የሰውዬ ደከርታል። ይሄ ሰውዬ ይሄ ባለ ሀብት ከሰራተኛ የሚወለደው ከሰራተኛ የሚወልደው አንድ ልጅ አለው በጣም የሚወደው ልጁ ማለት ነው እና እሱ ልጅ የኝኛው ሰውዬ የባለታሪካችን ልጅ የመጀመሪያ ልጅ ጓደኛ ነው። እና የዛን ጊዜ ኦልሞስት 15 ዓመት ሞልቷቸው አላሉ። የተባለው ምንድነው ጠንቋዩ፣ የበለጠ ሀብታም እንድትሆን አንተ ሰፈር የሚኖር ሰው እያለ የእኛ ሰው ነበረ። ነገር ግን ከኛ መስመር ሲወጣ አባታችን ተቆጥቶ ቀጥቶታል። አሁን እንደ ድሮ አይደለም፣ ሀብቱ ከዚህ በላይ ገና ደግሞ እናሳየዋለን። እና ይሄ ከተነገራቸው በኋላ ልጅህ ይባላሉ በቅርቡ በቅርቡ ለመዝናናት ብሎ የሚሄድበት ቦታ አለ እና ያንን ልጅ ጓደኛው ስለሆነ ይዞት እንደሄድ ነገረው ነው የተባሉት። እዛ ሌላ ነገር ግን አልተነገራቸው። ለምንድን ነው ሲሉ የተባልከውን አድርግ ነው የተባሉት። ከዛ በኋላ እውነትም ከሳምንት በኋላ ልጅ የመጣና አባዬ ደብረ ዘይት ልንዝናና ስለሆነ ገንዘብ ስጠኝ ይላቸዋል። ከማን ጋር ነው የምትሄዱት? ከነገሌ ጋር ሲባል የዚህም ልጅ ስም ይጠቀሳል። ስለዚህ ምን ታስቦ ነው ያ ሰውዬ ግብር አገወርላለሁ ተብሏል። ገና እንሰራለታለን ተብሏል። እና ምን ታስበው ነው እና በጣም የጨናነኩኝ እንዳትሄድም እንዳልለው አልችልም። ምክንያቱም እዚህ ጋር ደግሞ እኔም ሌላ ችግር ላስተናግድ ነው። ስለዚህ ጠየቀኝ። የምንበረሳ ሄዱ። የሚገርማቸው ያን ልጅ ሄደው በኋላ የተባለው ምንድን ነው ያኛው ልጅ ደብረዘይት ሆራ ሀያቆስ ሲዋኙ ሰጥሞ ሞተ ዋና ስለማይችል ተብሎ ነው የተወራው። በጣም ሾክ አድረጉኝ። በጣም ደነገጥኩኝ ነው ያሉት። ይሄ ነው ከሴጣን ጋር ኮሚትመንት የገባ ሰው መጨረሻ ላይ የሚከፍለው ከራሱም አልፎ በልጆቹ ህይወት ነው። ለዚህ ነው ከሴጣን ጋር ኮሚትመንት አትግቡ። ምንለው ሀጢያት ውስጥ የሚዘፍቀ ምንም ይለ ምን የሚለን እሱ ስለሆነ ከሴጣን ጋር ኮሚትመንት አትግቡ። የምትከፍሉት ዋጋ ከባድ ነው። ከእናንተ አልፎ ልጆቻችሁን ታጣላችሁ። ልክ እንደዚህ ማለት ሲበቀል ነው በእጅ አዙር መጥቶ ይህንን ልጅ የገጠው። ለማንም አልነገርኩም አሉ ያኛው ቤተሰብ ምን ያቃለ በፍጹም በፍጹም ስቲል ነው አያውቅም። ያ ቤተሰብ የሚያውቀው ምንድን ነው? ልጃችን ሊዝናና ከጓደኞቹ ጋር ሄደ፣ ሆራ ሐይቅ ውስጥ ሲዋኝ ሞተ ነው በቃ። ሌላ ምንም እንትን የለውም። ለካ መንፈሱ ሲያቀም ኖሮ ሲያቀም ኖሮ ኖሮ አጋጣሚ ነበር የሚጠብቀው። በዛ አይነት ሁኔታ የልጁን ህይወት አስገብሮ ያኛውን ሰውዬ ቀጣው ማለት ነው ሶ እኝ ሰው የበዛ አይነት ሁኔታ እየሰለቡ እንግዲህ ሰላቢ ነበርኩ ሰልበ ነበር ነው ያሉ። ያንን ዱቄት ይይዛሉ፣ ይሄዳሉ፣ ራቁታቸውን ይንከባለላሉ የሚልሱትን የፈለጉትን የሆቴል በር የሚሆን ሆን ግን ዘበኛ አያዩትም ወይ አልኳቸው። ዘበኛ አያዩትም ወይ ለምሳሌ እንደዛ የሰው በር ላይ እየተንከባለሉ፣ ዘሰዓትም ቢሆን ዘበኛ ይኖረዋል። እንዴት ዘበኞች አያዩትም? ሌላው ስ እሺ ተኝቷል። የአዳም ሰራዊት ተኝቷል። አይ ግን እዛ ጋር የሚጠብቁ ሰዎች እንዴት አያዩትም? የሚገርማ፣ የተሰጠኝ እጄ ላይ የሚይዘው ዱቄት እኔ በር ላይ ብቻ የሚበተን አደለም፣ የሚሄድባቸው ቤቶች ላይ በትንሹ ቆንጥሬ አደርጋለሁ። ስለዚህ አዚምም ነው ዘበኛ አደለም። በቃ እዛ አካባቢ ያለውን ሰራዊት ጠቅላላ የሚያስተኛ ነው። ስለዚህ ማንም ሊያይ ስለሚችል አልጨነቅም ነው ያሉት። እያሉ እያሉ እያሉ ሀብት በሀብት ላይ መጣ። በኋላ ግን ምን ሆነ? ከሚስት ጋ መግባባት ተሳናቸው። ይኸው ነው ሴጣን ይሰጣል፣ ለጊዜውም ቢሆን ሀብታም ያደረግሃል፣ ሰላምን ይነሳሃል፣ እንቅልፍን ይወስድብሃል፣ ጥሩ ጊዜን ይቀማሃል። ወርቃ ፈራዋሉ አምስት ልጅ ወልዳ አምስት ልጅ አይባረክልንም። ለነገሩ የሴጣን ተከታይን ልጅ እንዴት ነው የሚባረቀው? እነሱም የሴጣን ልጆች አይደሉም ወይ ነው ያሉት፣ የተጸጸቱ ማለት ነው አምስቱም ልጆቼ ሶስቱ ወንዶች ናቸው፣ ሁለቱ ሴቶች ናቸው። ሁሉም ሁሉም በሚባል መልኩ የተረገሙ ልጆች ነው የሆኑት። የተረገሙ ልጆች በቃ የተረገሙ ልጆች። የሚገርመው ሁለቱም ሴት ልጆች በልጅነታቸው ነው የወለዱት ነው ያሉት። አግብተው ተድረው በወግ በማድረግ አይደለም። አንድ ነገር ልንገረ ነው ያሉኝ እኔ ንሳው ስጄ ከዚህ ህይወት ወጥቼ እግዚአብሔርን አልቅሽ የጠይቄው ከተመለስኩ በኋላ ነው፣ አምስቱንም ልጆችን ክርስትና ያስነታው። ብታምንም ባታምንም ነው ያሉት። ታዲያ ከእንደዚህ አይነት የቆሸሸ ህይወት እግዚአብሔር ይጠብቀን አትሉ? እግዲህ ካደጉ በኋላ ልጆቹ ማለት ነው፣ ኢትዮጵያ ውስጥ ቁጭ ብለው ኢትዮጵያ ውስጥ ቁጭ ውጭ እንኳን ብትሆን እሺ፣ በተለያየ ምክንያት እዚህ ምናምን ምናምን ብዙ ምክንያት ያ ማሳማይ ማለት ብዙ ምክንያት ሰጥ ይችላል። ኢትዮጵያ ውስጥ ቁጭ ብላቸው ቤተዘመድ ይኖራል፣ ስለ ክርስትና የሚያውቅ ቤተዘመድ ይኖራል። ቤተዘመድ ለምን ዝም እንዳላቸው አላውቅም። እንግዲህ ሀብታም የሆናችሁ በሄዳችሁ ቁጥር ማንም ሰው በእናንተ ህይወት እንዳይገባ ትጋርዳላችሁ አይደለም? እንደዛም ሆኖም ሊሆን ይችላል። አምስት ልጅ ወልዶ አምስት ልጅ ክርስትና አለማስነሳት ማለት ነው ማለት ነው። ከዛ በኋላ ከወጣ በኋላ ነው አመንከኝም አላመንከኝም ልጆቼን እንደገና ቤተክርስቲያን ቀደር አስጠምቄ ያው የሚያቆኝም ሰዎች ስለነበሩ ምግብ ቤት እኔ ጋ መጥተው የሚጠቀሙ ብዙ ሰዎችም ስለነበሩ እዛ ሄጄ ቤተክርስቲያን ሄጄ ያለውን ነገር ንስሐ አባት ይዤ ንስሐ አባት ሁሉ እንኳን አልነበረም። ይሄ ቤተሰብ በጣም የሚገርም የጨመላለቀ ማለት ነው። ከዚህ በኋላ ንስሐ አባት ተይዞ ለንስሐ አባት ተነግሮ ብዙ ሂደት ተሄደው ነው ቤተሰቡ ሙሉ እንደገና እንደ ዳግም ውልደት በሉት። ዳግም ውልደት ግን በእንደዚህ አይነት ሁኔታ ህይወቱን ለመቀየር ደግሞ ምን አነሳሳውት አልቋቸው እንግዲህ በሰይጣናዊ መንገድ ሄደው ሀብታም ሆናለው ብሎ ኑሮን ለመቋቋም ብዙ አቋራጭ ሌሎች አቋራጭ መንገድ ከመከተል ሌሎች የተሻሉ አማራጮች እያሉ ከእግዚአብሔር ጋር ታርቆ ያለኝን ባርክል ብሎ መሄድ እየተቻለ በዛ አይነት መንገድ ሄደዋል ትልቁ ነገር መመለሱ ሆኖ ግን እንዲመለሱ ምክንያት የሆነት ምንድን ነው እያቸዋለው እንቅልፍ ማጣት ሰላም ማጣት፣ ከቤተሰብ ጋር ሰላም ማጣት፣ የልጆች ጠቅላላ እንዳልኩ ከመስመር ማውጣት። ሀብት አለ ምንድን ነው ጥቅሙ? እግዚአብሔር እንዳስቀየምኩት ገባኝ። ለነገሩ ያው እንደ ሰው ሳስበው ቁሳዊ ነገር አሸንፈውኝና አማሎኝ እንጂ እግዚአብሔር እንዳስቀየምኩትማ ገና ከመጀመሪያውም አቅ ነበር ነው ያሉት። እና ሀብት አለ ሰላም የለም ሀብት ያለ ከልጆች ጋር መስማማት የለም። ሀብት ያለ ከሚስት ጋር መስማማት የለም። ሀብት ያለ ከሆቴል ሰራተኞች ጋር እንኳን መስማማት የለም። እና ይሄ ህይወት አይደለም፣ በዚህ ህይወት መቀጠሉ። በዛ ላይ ደግሞ እድሜ እየገፋ ሲሄድ፣ አንዳንዴም እድሜ እየገፋ ስለ ደም ብቻም አይደለም አሉ። አንዳንድ እግዚአብሔር በአንተ ህይወት አንድ ኃጢአተኛ እንኳን ምትሆን በአንተ ህይወት ጣልቃ መግባት ሲፈልግ እና በ የራሱን ስራ መስራት ሲፈልግ አንተ ኃጢአት እየሰራ እየበደልከው የፈለግከውን ነገር እንኳን እያደረከው እግዚአብሔር ይወድሃል አሉ። ሁሉ ነገር እየበደልከው ከሴጣን ጋር ኮሚትመት ከሱ ቀንደኛ ጠላት ጋር አብረህ እንኳን በዛ አስቀያሚ ማንነትም እግዚአብሔር እስከ ኃጢአት ይወድሃል። እኔ ከህይወት የተማርኩት ይህን ነው አሉ። ስለዚህ መነሻዬ ሰላም ማጣቴ፣ መነሻዬ ልጆቼ መበላሸት ይሁን እንጂ፣ ዋናው ግን እሱ ካልፈቀደልኝ እዚህ ደረጃ ላይ ሊደርስ አልችልም ነበረ። ከዛ በኋላ ቤተሰቦቼን ጠቅላላ ሰበሰብኩ፣ ለአንተ የነገርኩኝን ታሪክ ነገርኳቸው። ያው በጎረቤት በሃሜ ደረጃ ይሰምታል፣ ሚስቴ ታውቃለች፣ የትዳር አጓሬ ስለሆነች ልጆቼ ግን ሀብቱ በምን መንገድ እንደመጣ አላውቅም። እንግዲህ ፈርተው ሳይነግሩኝ ቀርቶ ሊሆን ይችላል። ጎረቤት የሚያማውን መስማታቸው አይቀርም፣ ግን ላለመናገርም ፈልገው ሊሆን ይችላል ነው ያሉት። ግን የተበላሸ ልጅ ድሮስ እንደ እነሱም መስመር ስተዋል እና ሰበሰብኩኝ፣ በቃ እንዲህ እንዲህ ነው፣ እንዲህ እንዲህ ነው። አሁን ለአንተ የነገርኩህ ግን፣ ከዚህ በኋላ በቃ ህይወታችን መቀየር አለበት። አለን ህይወታችንን ቀየርን፣ ወሰድን ቀረ ተጠመቅን ሁላችንም እንደገና። ደግሞ ያው ዳግም ውልደት ስለሆነ ሁሉም ክርስትና ተነሱ በአዲስ ህይወት መቀጠል ጀመረን። ነገር ግን ይሄን ያህል እድሜ ስኖር ከምሬነ ምላሉ በጣም ትልቅ ሀብታም ነኝ፣ በጣም ብዙ ሰው ያገኛል፣ በጣም ብዙ ነገር በቃ ልነግር ከምችለው በላይ አለማዊ ነገሮችን ይዣለሁ። ግን ባዶ እንደሆነ ነው የተገነዘብኩት። ስለዚ አንተም ጋር ልነግር የፈለግኩት ምንድነው በዚህ አይነት ህይወት ያሉ እኔ አሁን ጓደኞች አሉኝ አሉ በዚህ አይነት ስቲል ነው ስትነግራቸው ግን ያፌዙባሉ አሉ ስትነግራቸው ይቀልዱባሉ አሉና ምናልባት እንደዚህ አይነት መርሃ ግብሮችን አይተው ከተማሩና የኔን መንገድ ተከትለው በንስሐ ከተመለሱ ብዬ ነው ምነቅረ ነው ነው ያሉት። እኔ ሰላቢ ነበርኩ እሰልብ ነበረ ያ ስልብና ግን ለጊዜው ለጊዜው ቁሳዊ ፍላጎቴን አሟልቶልኛል። ፎክተርቻ ያለው ትልልቅ ቤት አለኝ ስም አለ እንትን ብያለው። ስም አትበለው አሉ የቆሸሸ ስም። መኪና ድርቻ አለው ውስጥ የነበረውን በድህነቴ ጊዜ የነበረውን ገና ስነሳ የነበረውን ሰላምና እንቅልፌን ግን ነጥቆኛል ነው ያሉት። አሁን በዛ አይነት ህይወት ውስጥ የሚሄዱ ወንድሞች አሉ አውቃለሁ። በጣም የቀረብ ጓደኞች የሀብታሞች የሆኑ ልቦና ሰጥቷቸው እንዲመለሱ ስለምፈልግ ነው ይህንን የምነግርህ ውሸት ነው ይሄ በስልብና በጥንቆላ ከሴጣ ኮሚትመንት ገብቶ የሚመጣ እኔ ሊያሁን ነው ላይ ላዩን የነገርኩህ አሉ ምክንያቱም ሊታደር ሲሄድ እዛ ጋር የሚሰጠውን የግብር አይነት ተመልክቼዋለሁ ሰግጣጭ ነው እድሜ ልክህን እንቅልፍ ሰውነትን የሚያስጠላ ብዙዎች ግብር ሲሰጡ ተመልክቻለሁ ብዙዎች የሚጠይቁትን ግብር አዳምጫለሁ ይኸው በእኔ በኩል እንኳን ከልጄ ጋር ሄዱ አንድ ልጅ እኮ መስዋዕትነት ሆን አለ ያ የህሊና ሰላም ይሰጣል ወይ ስለዚህ ወርቅ ያፈራው ከተማ ውስጥ አንተ ደጋግማ ና ስትናገር የምሰማው ነገር አለ። ያልተነገረ እንጂ ያልተደረገ ነገር የለም ትላለ። ትክክል፣ ትክክል። አሁንም ብዙ የተደረጉ ግን ያልተነገሩ ነገሮች አሉ። ስለዚህ የኔን ሕይወት እንኳን ተመልክተው ሌሎችን ተዋቸው፣ አጠገብ ያሉት ወዳጆቼ እንኳን ቢወጡ ያሉት እንግዲህ እግዚአብሔር ልቦና ይስጣቸው። ሌላ ምንም ልል አልችልም። ስለዚህ ከተማችን በዚህ ደረጃ ያቆሸሿት ሰዎች፣ ግለሰቦች አሉ። የዛን ያህል ደግሞ እግዚአብሔርን ተከትለው ሰዎችን ወደ መልካም ማምጣት የሚፈልጉ ቅዱሳን ያሉትን ያህል የሚያቆሹሽም ሰዎች ስላሉ ለሁሉም ልቦና ይስጣቸው ማለት እፈልጋለው። ስለዚህ እንግዲህ እኛ አባት እንደነገሩ እነዚህ መስመርቱት ያላችሁ የውሸት ህይወት ነው ውጡ ብሏቸዋል። የምትሰሙ ከሆነ ግን በሳቸው ምስክርነት አይደለም በትልቅ አባቶች ምስክርነትም አሁንም እዛ ውስጥ እየዳከራችሁ ያላችሁ አሉ። ትልቅ አባቶች የሚያስተማሩ ትልቅ መንፈሳዊ ሰዎችም ሊቃውንትም እየነገሩን የምናላግጥ ሰዎች አሉ። ጭራሽ የምንሳደብ ምንዝጥ ምንድን ነው የምናሽሟጥጥ የምናውግዝ ሰዎች አለን፣ እና ለሁሉም ልቦና ይስጥ ማለት ነው። አባቴ ግን በድጋሚ እግዚአብሔር ያክብር ማለት ፈልጋለው እንደው ትንሽ የምትሆን አስተዋጽኦ ብታደርግ ብለው ለነገሩኝ ታሪክ እንግዲህ ሌሎቻችሁ የፕሮግራም ተከታታዮች ከዚህ ታሪክም የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን ሁሌም እንደምለው ውድ ጊዜያችሁን ሰውታችሁ ከነገር ስለነበራችሁ ከልብ ከልብ አመሰግናችኋለሁ። እግዜር ይስጥልኝ።